እንኳን ወደ ሰማይ ዜማ ቻናል በሰላም መጣችሁ። በመጀመሪያው ክፍል ልትጠቀማችሁ በማሰብ ክፍል ሁለትን ዛሬ ይዘን ቀርበናል። ይህን ቻናል ሰብስክራይብ በማድረግና የዶላ ምልክት በመጫን እንዲሁም መልክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ተባብሮ እናመሰግናለን። አዲስ ካቡ በመጀመሪያ የተገናኘው የኩሩ ጎሳ ተወላጅ በሚሰራበት የቡና ልማት ውስጥ ተቀጠረ። ኑሮው በሰራተኞች ካምፕ ውስጥ ሆኖ መኝታና የስራ ልብስ ተሰጠው። በቀን የተወሰነ ቀለብ ይሰፈርለታል። አዲሱ ጓደኛው ከሚስዮናውያኑ ብዙ ነገሮችን ተምሯል። እነዚህ በዚህ ቦታ የቡና ተክል ስራ የሚያካሄዱት ሚስዮናውያን በሌላ ወገን ደግሞ ወንጌልን ለተወላጆቹ ያስተምራሉ። የካቡ ጓደኛ መሰረታዊ የሆኑ የክርስትና ትምህርቶችን እየተማረ ነው። ወደ እግዚአብሔር መጸለይ ጀምሯል። እጆቹን ወደ ላይ አንስቶና ተንበርክኮ ባየው ጊዜ ካቡ በመደነቅ ምን እያደረግክ ነው? ሲል ጠየቀው። ከአምላኬ ጋር እየተነጋገርኩ ነው። አምላክ ማን ነው? ሲል ጠየቀ ካቡ። እሱም አምላኬም አባቴም ነው ሲል መለሰለት። ስለዚህ አሁን የምትነጋገረው ከአባቴ ጋር ነው ማለት ነው፣ አለ ካቡ። ከዚያን ጊዜ ጀምሮ መጸለይም ከአባቴ ጋር መነጋገር በማለት ይገልጸዋል። በዚያ የልጅነት እምነቱ ለካቡ ጸሎት ማለት በእርግጥም ልጅ ከምድራዊ አባቱ ጋር እንደመወያየት ያህል ቅርበት ያለውና ቀጥተኛ ነበር። በሚቀጥለው ሰንበት ካቡ ወደ ቤተ ክርስቲያን ተጋበዘ። አንዲት ሴት በአስተርጓሚ ለተሰበሰበው ሕዝብ ንግግር ታደርግ ነበር። ንግግሯም በመጽሐፍ ቅዱስ ላይ የተመሠረተ ሆኖ ስለ ሳውል መለወጥ ትነግራቸው ነበር። ከሰማይ ብርሃን እንደመጣና ተአምራዊ ድምፅ ከውስጡ ለሳውል እንደተናገረው በቅድመ ተከተል ለተሰበሰበው ጉባኤ እየተረከች ሳለ በድንገት ካቡ እኔ በትክክል ያየሁት ነው፣ ያንም ብርሃን አይቼዋለሁ፣ ያዳነኝና ወደዚያ ያመጣኝ ያ ብርሃን ነው ሲል ጮኸ። ካቡ ለብዙ ጊዜ ያ ብርሃን ምን እንደሆነ ለምን እንደፈወሰውና በዚያ ደን ውስጥ በሰላም እየመራ ወደዚህ እንዳመጣው ሁል ጊዜ ይገርመው ነበር። አሁን ግን ለምን እንደሆነ ሚስጥሩ ሊበራለት ጀመር። አንድ ነፍስ ስለ እግዚአብሔር ተረድታ ወደ እምነት እስካልመጣች አትድንም። ነገር ግን የተጎዱትንና ራሳቸውን ለመርዳት ፈጽሞ የማይችሉትን እንግዶች ነፍስ የእግዚአብሔር ምሕረት ሊረዳና ሊያጠርፍ ይችላል። የእግዚአብሔር ዘላለማዊ እቅድ ከሰዎች ማንነት አይነሳም። የእግዚአብሔርን አሰራር መወሰን አይቻልም። በማንኛውም ጊዜ ለማንኛውም ፍጡር ያልተጠበቀ ነገር ሊያደርግ ይችላል። በማርቆስ ወንጌል ምዕራፍ አምስት ከአንድ እስከ ሀያ ባሉት ቁጥሮች ተመሳሳይ ታሪክን እናገኛለን። በጌርጌሴኖን የመቃብር ስፍራ በጠንካራ እግር ብረትና ሰንሰለት እየታሰረ የሚጠበቅ አንድ ሁል ጊዜ ሌሊትና ቀን በመቃብርና በተራራ ሆኖ የሚጮሁና ሰውነቱን በድንጋይ የሚቧጭር አንድ ሌጊዮን አጋንንት ያደሩበት ሰው ነበር። አንድ ሌጊዮን በሮሜ የጦር ሰራዊት የሰው ኃይል ከ4000 እስከ 6000 ሰራዊት የሚይዝ ክፍለ ጦር ማለት ሲሆን ይህም ሰው ከአራት ሺህ የማያንሱ አጋንንት ነበሩበት ማለት ነው። ጌታ ኢየሱስ ክርስቶስ ወደሚሄዱበት ስፍራ ሁሉ በሽተኛ ዘመድ ያላቸው እየተሸከሙ በማቅረብ እንዲፈውስላቸው ይረዱ ነበር። ይህ ሰው ግን አጋንንት ያደሩበት በመሆኑ ራሱን አያውቅም። ማንነቱ ውስጥ ጎልቶ የሚታዩት እነዚህ ክፉ ኃይላት እንጂ ሰውየው አልነበረም። ዘመዶቹም ያሉት ርቀው አሦር ከተማ በሚባለው ግዛት ውስጥ በመሆኑ ለአገልግሎት ወደዛው እንደተሰማራ በቁጥር ሃያን እናገኛለን በጌርጌሴኖን የሚኖሩ የአካባቢው ሰዎችም ይህን ሰው የሚረዱት ሰንሰለት ሲበጥስና ሌላ ሰንሰለት፣ እግር ብረት ሲሰብር ሌላ እግር ብረት በማግባትና ሥርዓቱን በማጥበቅ ብቻ ነው። ታምር የሚሰራውን ኢየሱስም ባየ ጊዜ ስለ መዳን አልጠየቀም። ይልቅስ የሚኖሩበት ኃይላት ስለ ራሳቸው ተናገሩ። በዚህ ሁኔታ ያለውን እንኳንስ ስለ እግዚአብሔር ስለ ራሱም የማያውቀውን ሰው ጌታ ሙሉ በሙሉ ሲረዳውና ከየሰውነቱ ላይ የእስር ሰንሰለቶችን ሲፈታለት እናያለን። ለካቡ የሚሆንለት እንዲሁ ነው። እግዚአብሔር ከባዶ ተነስቶ ረዳው። ይህንንም የሚያደርገው ለዓላማው ነው፤ በዚያ ውስጥ የሚከናወነው መልካም ፍቃድ ስላለው ነው። ጳውሎስ በደማስቆ መንገድ ሳለ ያ ብርሃን ሲያጋጥመው ስለ ደህንነት ገና አያውቅም ነበር። አንድ አማኝ እንዲያስረዳው ግዴታው ነበርና በመለኮታዊ ምሪት ወደ ሃናንያ ደረሰ። ካቡም በዚህ ሁሉ ተአምር ውስጥ ቢያልፍም የእግዚአብሔርን የማዳን ሥራ የሚያበራለት ሰው አስፈለገው። እግዚአብሔር ለዚህ ተግባር ያስቀመጠለት ያቺ በአስተርጓሚ ስለ ጳውሎስ ተሰብቅ የነበረችው ሚስዮናዊት ሴት ነበረች። ወይዘሪት ኖርስ ትባላለች። አሜሪካዊ ስትሆን በኢንዲያና ቴይለር ዩኒቨርሲቲ የተማረች በቅርቡም ለወንጌል ወደ ሳይቤሪያ የመጣች የጌታ አገልጋይ ናት። ካቡን ወደ እግዚአብሔር መንግሥት የመራችውና በውስጡም ለተቀጣጠለው ታላቅ የእግዚአብሔር ሥራ ምክንያት የሆነች ሴት ናት። ይህ ወጣት በወይዘሮ ኖልስ የሚካሄዱ መንፈሳዊ አገልግሎቶች ሁሉ መደበኛ ተካፋይ ሆነ። ከመንፈሳዊ ትምህርት ባሻገር እንግሊዝኛ ቋንቋን መጽሐፍና ማንበብ አስተማረችው። ቋንቋውን ቀስ በቀስ እየተረዳ ሲመጣ ውብ የሆነውን የኢየሱስን ታሪክ መረዳት ቻለ፤ በበረስ መወለዱን፣ ኃጢአተኞችንና በሽተኞችን እንዴት እንዳገለገለ በመጨረሻም የሰው ልጅ ለማዳን ስለተቀበለው የመሥዋዕትነት ሞት ጽዋና ስለ ትንሣኤው በመረዳት ወደ አስፈላጊው እውነት መጣ። ሳያውቀው ያዳነውን ይህን የሰው ልጆች ወዳጅ ለመቀበልና የግል ወዳጁ ለማድረግ ጊዜ አልፈጀበትም። ነገር ግን ካቡ እስከዚህ ድረስ ብቻ በማወቅ ለመርካት አልቻለም። ስለ ኢየሱስ የበለጠ በሰማ መጠን የበለጠ ስለ እርሱ ይራባል፣ የበለጠ ይጠማል። በምታስተምረው ሚስዮናዊቱ መንፈሳዊ ህይወት ስለ ቀና እንደ እሷ ቅዱስ የእግዚአብሔር ሰው ለሌሎች የሚተርፍ መሆንን ይፈልጋል። ለገዛ ወገኖቹ ለኩሩ ጎሳ በቋንቋቸው ወንጌልን መስበክ ይናፍቃል። ወደ እርሱ ልብ የፈሰሰው የሰላምና የደስታ ጅረት ከእርሱ የመነጨ ምድርን ሁሉ ቢያጥለቀልቅ ምኞቱ ነው። ወደ ማንነቱ ሲመለከት ግን ይህ ሁሉ ታላቅ ምኞት እንደ ጭጋግ በንፋት ይወሰድበታል። ራሱንም የማይበቃ ሆኖ ያገኘዋል። አሁን ባለንበት ሁኔታ ላይ ያለፈው ታሪኩ የግርፋት ሰንበር፣ ፍርሃትና ጥላቻ በማንነቱ ስር ስለሰደደበት ከዚህ ሁሉ ተላቆ እንደዛች አስተማሪው የተፈታና ነፃ ስልጣን ያለ መንፈስ ሊኖረው ያልቻለ ባለፈውም በአሁኑም ሁኔታ ውስጥ የታሰረ ሰው ነው። ወደ ኋላ ቢመለከት ከሞት የመረረ ታሪክ፣ ወደፊት ቢመለከት ተስፋ ቢስነት፣ በእነዚህ መሃል ያለ ግን ትልቅ ምኞት የበቀለበት ሰው ነው። አዎ ብቸኛና ተስፋ ቢስ፣ የተጣለና ያልተማረ ካለበት ሁኔታም ተነስቶ ወደፊት የሚያደርገው ምንም ነገር የሌለው የሚያንቀሳቅሰው ካለበት ስፍራ ገፍቶ ፈቀቅ የሚያደርገው ሌላ ኃይልና ተአምር ይፈልጋል። ይህስ ካልሆነ ድረስ በምኞት የሚቃጠል ተራ የቡና ልማት ሠራተኛ ብቻ ሆኖ ይቀራል። ነገር ግን ይህ ወንጌልን ለወገኖቹ የማድረስ ሐሳብ የራሱ ወይስ እግዚአብሔር በልቦ ያስቀመጠው? ውጤቱን የሚወስነው ሐሳቡ የማን ነው የሚለውን ጥያቄ መመለስ ነው። በብዙ የእግዚአብሔር ሰዎች ልብ በማንነታቸው ወደ ፍጻሜ መድረስ የማይችሉ ተራራ የሚያካክሉ ሸክሞች ሊኖሩ ይችላሉ በልባቸው ያስቀመጠው እግዚአብሔር ከሆነ ሰዎቹ የቱንም ያህል ታናሽ ሆኑ የእርሶ ሀሳብ በሕይወታቸው ይከናወናል እግዚአብሔር በሰዎች ታሪክ ውስጥ ታምር ይሰራል እርሱ ታምር ባይሰራ ማንም ምንም ታሪክ አይኖረውም እንኳንስ የበቃ ታሪክና እነሱም ራሳቸው የማይኖሩ ከታሪክ ገጽ ከሕያዋን ምድር የሚጠፉ ብዙዎች ነበሩ። ከእግዚአብሔር የተነሳ ግን እነርሱም ኖረው ታሪክም ሊኖሯቸው ችሏል። ከዚህም በላይ በእግዚአብሔር ሰዎች ሕይወት ዋናና ወሳኝ የሆነው ነገር ተጨባጩና የሚታየው የተቆጣጠረቸው ቋሚው ሁኔታ ሳይሆን ከሁኔታዎች ውጭ የሆነው በማንኛውም ጊዜ ውስጥ ሊሰራ የሚችለው የእግዚአብሔር ታምራዊ ተግባር ነው። ካቡ ሌላ ታምር ካልመጣለት መጣለት የእርሱ ነገር አበቃ። የእግዚአብሔር ኃይል አልቆ ታሪካችን አያበቃ። ኃይላችን በደከመ ጊዜ ሌላ ተአምር በእርግጥ ይመጣል። ቆመን አንቀርም። በሞታችን እንኳ ቢሆን ሌላ ታላቅ ነገር ይደረጋል። ካቡ በመንፈስ ቅዱስ አማካኝነት በእያንዳንዱ አማኝ ሕይወት ተአምር እንደሚሠራ የሚያውቀው ነገር የለም። በተቤዠው በኢየሱስ ደም ውስጥ ኃይል አለን። መራራውን ቂምና ጥላቻን ሁሉ የሚያጠራ መንፈስ ቅዱስ በደሙ ኃይል የታጠበውን ሰው ልብ እያጠራ የእግዚአብሔር ሠራተኛ እንዲሆን ያደርገዋል። እንዲህ ካልሆነ ግን ከሥጋ ቅናትና ከራስ ሁኔታ ተነስቶ እግዚአብሔር ላደረገልን መልካም ሥራ ወንፈል መመለስ አይቻልም። ካቡ ከደህንነት በኋላ ስለሚመጣው ስለዚህ መለኮታዊ ረዳት ገና አያውቅም። ይህ ረዳት ወደ ሰው ሕይወት ገብቶ ብርታት የሚሰጠው መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል፤ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል። ሮሜ 8 ቁጥር 26-27። ይህ የሚቃትት ረዳት በካቡ ሕይወት ሥራውን ጀመረ። ከዚህም የተነሳ በዚህ ወጣት ሕይወት የጸሎት ፍቅር ፈሰሰ። ከመደበኛ ሥራው ወደ ቤቱ ሲመለስ ሌላ መደበኛ የሌሊት ተግባር ያከናውናል። ይህም በጸሎት መጋደል ነበር። ጸሎቱ እንደ ብዙ የጸሎት ሰዎች በጸጥታ ተንበርክኮ ሐሳቡን ለእግዚአብሔር መናገር ሳይሆን ኃይል የተሞላበት የሚታገለው ሰው ያለ ይመስል ሰውነቱ ሁሉ በእንቅስቃሴ የተሞላና ከፍተኛ ድምፅ ያለበት ነው። ይህ ሁኔታው በሰራተኞች ካምፕ ውስጥ የተወደደ አልነበረም። እነዚህ የሥራና የኑሮ ባልደረቦቹ በካቡ ሁኔታና በሚያሰማው ድምፅ ትዕግሥታቸው ተሟጠጠ። በዚያ ለመኖር ከፈለገ ጸጥ ብሎ እንዲኖር፣ ካልሆነ ግን ለብቻ የሚኖርበት አካባቢ እንዲፈልግ አስጠነቀቁ። ከካቡዮት መቀጣጠል የጀመረው እሳት የበለጠ እንዲነድለት የነፍሱ ምኞት በመሆኑ ጸጥታ የማይቻልና የማይታሰብ ነው። ስለዚህ በመሸ ጊዜ ወደ ጫካ ሄዶ መጸለይ መረጠ። አንድ ምሽት እስከ እኩለ ሌሊት ድረስ በጫካ ውስጥ ሲጸልይ ቆየ። ከብዙ ጊዜ በኋላ ስለዚያች ሌሊት ሲናገር ደክሞኝና ልቤ ከብዶ የተጠማሁትን የመንፈስ ቅዱስ መዳሰስ ሳልጠግብ ወደ መኝታዬ ተመለሱ። ለማረፍም ተጋደሙ። ድምፄ ሰው እንዳይረብሽ ጸጥ ቢልም ልቤ በጸሎት ጭልጥ ብሎ ሄደ። በድንገት ያለውበት ክፍል በብርሃን ተሞላ። ደነገጥኩ፣ የነጋም መሰለኝ። ይሁን እንጂ በዙሪያ ያሉት ሁሉ በሰላም ተኝተው ስለሚያንቆራፉ ንጋት አልነበረም። ከዚህም በላይ ክፍሉን የሞላው ተራ የንጋት ብርሃን ሳይሆን ክብር የተሞላ ሕያው ብርሃን ነበር። በዚህ ሁኔታ ውስጥ ውስጣዊ ደስታ ሲፈስብኝና ሲሞላብኝ ይታወቀኝ ነበር። ሰውነቴም የዶሮ ላባ ያህል ቀልለኝ፣ ባዶ ቃን እንደሚሞላ ነገር እየሞላኝ ከመጣው ኃይል የተነሳ መብረር የምችል መስሎ ተሰማኝ። ደስታዬን መቆጣጠር ስላልቻል በካምቡ ውስጥ ያለው ሰው እያንዳንዱ ሰው እስከሚነቃ ድረስ ጮው። ከዚያ በኋላ ማንም አልተኛም። አንዳንዶቹ ቀውሰዋል ሲሉ ሌሎቹ ደግሞ አጋንንት ገብቶበታል ይሉ ነበር። እኔ ግን ልቤ እናውቃለሁ የሰማያዊ አባቴ ልጅ እንደሆንኩና ለአንድ እርሱ ላሰበው ነገር እንዳዳነኝ እየተረዳው መጥቻለሁ። እንግዲህ ከዚህ ጊዜ ጀምሮ ነበር የካቡ መንፈሳዊ ሕይወት የሞላውና ለሌሎች ሊፈስ የሚችልበት ደረጃ ላይ ደረሰው። ከዚህ ጊዜ በኋላ ሌሎችንም የማስተባበርና የመምራት ስጦታ ብልጅታ ሊታይበት የጀመረው ስለ መንፈስ ቅዱስም የተማረው ነገር ሳይኖር ነው ነገር ግን የተራበ ልጅ ለመብላት እንደሚናፍቅ በሙሉ ነፍሱ እግዚአብሔርን ስለተራበና ስለተጠማ ጌታ በዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 38፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔም የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል እንዳለው በመጠጣቱ ካልተጠሙ ሰዎች ልምምድ ውጪ በሆነ መጠን የሕይወት ውሃ ከሆዱ ፈለቀ። ምንጭም መደበቅ ስለማይቻልም በግልጽ ሲፈስስ ታየበት። ካቡ ወደ ሜቶዲስት ቤተ ክርስቲያን ተወስዶ ተጠመቀ። ስሙም ሳሙኤል ሞሪስ ተባለ። ስሙንም የመረጠችው ወይዘሪት ኖልስ ናት። ሳሙኤል ሞሪስ እርሷ ለወንጌል አገልግሎት እንድትበቃ የረዳት በኢንዲያና የሚኖር የባንክ ሠራተኛ ነው። ካቡ የመጀመሪያው የወንጌል ፍሬዋ ስለሆነ የዚያ ሰው ውለታ በከንቱ እንዳልቀረ በማስታወስ ሳሙኤል ሞሪስ አለችው።